ንበሩ ሀገረ ኢየሩሳሌም እስከትለብሶ ኃይለ እምአርያም እናንተ ግን ቆዩ በኢየሩሳሌም ኃይለ ግን እስከምትለብሱ። ታረያ ይህ ቅድም በተነበበው በዮሐንስ ወንጌል አሳራት ላይ ተጽፎ

ሳበት መግነዙን ነፍቱልኝ ድንጋውና አካባቢ ከተነሳ በኋላ በተለያየ ቦታ በተለያየ ጊዜ ምትሃት እንዳይመስላቸው ያስተማራቸውና ይመክራቸው የነበረው ሊቀ ካህናትን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይገለጽላቸውና ይነግራቸው ነበረ። አርባ ቀን እየተገለጸ ከቆየ በኋላ ከተነሳበት ጀምሮ እስከ አርባኛው ቀን እስከረከበር ድረስ መጽሐፈ ኪዳንን፣ ትምህርት እርባትን፣ ሰባቱን ኪዳናትን አስተማራቸው በኋላ እናት ቤት በማርያም ቤት መንፈስ ቅዱስን እስከሚለብሱ ድረስ እንዲቆዩ አዟቸዋል። ው ትምህርት ብቻ በቂ ስላልሆነ ከሁለቱ ከሶስቱ አካል አንዱ አካል የሆነውን መንፈስ ቅዱስን በሳት አምሳት ሁሉም እስከሚለብሱ ድረስ በአብዛኛው ቀን በዚያች ቀን እስከምትደርስ እና

ዛሬ ቤተ ክርስቲያን የተመሰረተችበት እለት ነው። ይህ እለት ይህ ዕለት ደቀመዛሙርቱ መንፈስ ቅዱስን በእሳት አምሳል የለበሱበትና ሁሉም ከዕብራይስጥ ቋንቋ የዓለም ሁሉ ቋንቋ በሰባ ሁለት ቋንቋ ተናገሩ ይላል ሁሉም በሰባ ሁለት ቋንቋ እንዲናገሩ

መንፈስ ቅዱስን በብርሃን አምሳል ይወርዳል። ብዙውን ጊዜ የእግዚአብሔር እግዚአብሔር ለቅዱሳኑ እግዚአብሔር ለጻድቃሩ እግዚአብሔር ለሰማዕታት የሚገለጽበት በመንፈስ ቅዱስ በብርሃን አምሳል ነው። መንፈስ ቅዱስ አጽናኝ ነው። በችግር ጊዜ፣ በደምክምን ጊዜ አጽናኝ ሆነው መንፈስ ቅዱስ

መንፈስ ቅዱስን ለመንፈስ የመንፈስ ፍሬዎች መስራት ያስፈልጋል። አንድ ሰው የመንፈስ ፍሬዎችን መንፈስ ጾስ ውች ስለሆነ እግዚአብሔር ሊያዘ ስለሆነ አዎ ዛሬ አለም ይህን ስላለያዘ እውቀቱ ጥበብ ሁሉ ከንቱ ሆኗል እንደእንደ ሐዋርያት ስራችን በመንፈስ ቅዱስ ልንጀምር ያስፈልጋል መንፈስ ቅዱስን ከለበሱ በኋላ ደቀ መዛሙርቱ

ምሳ ሰላቸው ይህ ነው ትልቁ ነገር። እግዚአብሔርን ቃል ስንማር እግዚአብሔርን ቃል ለመናገር ስለነሳ አንደበታችንን መንፈስ ቅዱስ እንዲቆጣጠረው ይላሉ አባቶቻችን ሊቃውንት። ይህ ነው የሚያስፈልገው፣ በመንፈስ ቅዱስ የተቃኘ መንፈስ ቅዱስ ያለበት ቦታ ሁሉ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ለዚህም ነው ቤተክርስቲያናችን ከሦስቱ አካላት ሦስቱ አካላት አንዱ የሆነው ጰራቅሊጦስም ጌታችን ጰራቅሊጦስም ከጌታችን መድኃኒታችን ኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ዛሬ በመላው ዓለም

አትኛ እንደ ሐዋርያት እንድንቆይ በጸ በጸሎት ተግተን እንቆይ ይገባል። የተከበረ ይሰው ይህን ካደረገ ለደቀ መዛሙርቱ የተሰጠው መንፈስ እኛም ይሰጠናል። ዛሬ እግዚአብሔር

ችግር የምንድን ነው ብለን ራሳችን እስክንጠይቅ ወደ ንስሐ እንድመጣ ወደ መምህረ ንስሐችን እንድንሄድ፣ ይሄ ሆ በጣም ቀላል ነገር ነው። ከአይናት አባቶቻችንን እነኛ በመንፈስ ቅዱስ ሳሳት ምሳ ተዋላቸው መንፈስ ቅዱስ ሲተመሉ ደቀ መዛሙርት ይህን ይዘው ነው ወደ አንድ ደረጃ ሄደው አሁ ንስሐ ንስሐ ያስገቡ እያጠ

ወደ ከርስ እንዴት ይወዳ ይሄን ብቻ ሳይሆን፣ ሁለተኛው ይሄን ማሰብ ያስፈልጋል። እንደ ክርስቲያን ዛሬ በዚህ ቀን ልንለወጥ የሚገባ ለሐዋርያት የተደረገላቸው ነገር ከፈለገ ዋናው ቆንጆ ነገር ተናገሩ እስኪ ዛሬ